መረጃዎች እንደሚያሳዩት በኢትዮጵያ 3.4 ሚሊዮን እናቶች በየአመቱ ያረግዛሉ። ከነዚህ ውስጥ 99 በመቶ በተለያየ የእግዚአብሔር ዘማኔ ጡት ያጠባሉ ተብሎ ይታመናል። የዱቄት ወተትን ጨምሮ ካለምንም ተጨማሪ ምግብ የእናጡት ወተትን በብቸኝነት እስከ ስድስት ወር የሚያጠቡ እናቶች ደግሞ 59 በመቶ ናቸው። የእናጡትን ማጥባት በኢትዮጵያ ጥሩ ማህበረሰባዊ መሰረት ቢኖረውም አሁን አሁን ግን በተለይ በከተሞች ከዚህ በተቃራኒ የሆኑ ልምዶች እየተበራከቱ ነው። ግን ለምን የእናት ጡት ብቻ ተመራጭ ይሆናል? ህጻናት በተወለዱ ከ30 ደቂቃ እስከ 1 ሰዓት ባለው ጊዜ የእናት ጡት መጥባት መጀመር አለባቸው። በዚህ ጊዜ ህጻናቱ የሚያገኙት ቢጫ መሳይ የጡት ወተት ወይንም እንገር የሚባለው ለህጻናት እንደ መጀመሪያ ክትባት የሚቆጠር ነው። ከዚህ የሚጀምረው የእናት ጡት ወተት በርካታ ጥቅሞች አሉት። ከነዚህም ውስጥ ካርቦሃይድሬት፣ ፕሮቲን፣ ቫይታሚንና ሚኔራሎች፣ ላክተስ፣ ውሃ ሆርሞኖችና በሽታ ተከላካይ ንጥረ ምግቦች ዋና ዋናዎቹ ናቸው። ለዚህም ነው የእናት ጡት ወተትን ካለተጨማሪ ምግብ እስከ ስድስት ወር ማጥባት በቂ ነው የሚባለው። የእናት ጡት ወተት ለህፃናት አካላዊና አእምሯዊ እድገት ያለው ጥቅም ከፍተኛ ሲሆን በእናትና ልጅ መካከል ያለውን ትስስር ይጨምራል። ጡት ያልጠቡ ልጆች የአዋቂነት ወይንም አምራችነት እድሜያቸው ላይ ሲደርሱ ስር ለሰደደ ተላላፊ ያልሆኑ እንደ ስኳርና ደም ግፊት አይነት በሽታዎች የመጋለጥ እድላቸው ሰፊ ነው። የመጀመሪያው ስድስት ወር ስንል ጡትን በብቸኝነት ማለት ነው እንጂ ሁለት ዓመት ከዚያም በላይ ከእናት ጡት ወተት ጥቅም ይገኛል። ጥቅሙ ግን የመጀመሪያው ስድስት ወር ብቻውን ከስድስት ወር በኋላ ከተጨማሪ ምግብ ጋር ነው። በሳይንሱ በእናት ጡት ወተት ውስጥ አይገኝም ተብሎ የሚታመነው ህጻናት ህጻናት ከፀሐይ ብርሃን ሊያገኙት የሚችሉት ቫይታሚን ዲ ብቻ ነው። ይህም ሆኖ በተለያዩ ምክንያቶች በተለይ በከተሞች የሚወልዱ እናቶች ከስድስት ወር በፊት ተጨማሪ ምግብ የመስጠት ልማድ እየጨመረ እንዳለ እናስተውላለን። በጣም በስፋት እየተለመደ ያለው ና የጡት ወተትን ጠቀሜታ ባለማወቅ የዱቄት ወተትና ምርቱን በተጋነነ ሁኔታ ለማስተዋወቅ የሚደረገው ጥረት ነው። ዱቄት ወተት በተለይ በግል የጤና ተቋማት ውስጥ ከወሊድ በኋላ ከሚቀርቡ ቁሳቁሶች መካከል አንዱ በማድረግ የሚያቀርቡ እየተበራከቱ ነው በእርግጥ በተለያዩ ምክንያቶች ማጥባት ለማይችሉ እናቶች ይጠቃሚ ሊሆን ይችላል ነገር ግን ለሁሉም መሆኑ ጉዳቱን ያገዝፈዋል ግሎ እያንዳንዱ ነገር ነው የሚከታተሉ ከወለድሽ በኋላ የሚያስፈልጉ ነገሮች ነው የሚያቀርቡት ለልጁ ለምሳሌ ወተት ዱቄት ወተት መጠጣት ካለበት ዳይፐር ያው ፓኬጅ ውስጥ ነው የሚጠቃለሉት እነዚህ ግን በከተሞች አካባቢ ና በአንዳንድ የግል ተቋማት የጣሳ ወተት ያለ እናትየው ፈቃድ የመጀመር አዝማሚያዎች ያው እኛም የተገነዘብ ነው ነው ያንን ደግሞ የሚከለክል አዋጅ አለ አዋጅ ቁጥር 1112 ህዝባ 2011 አንቀጽ 59 እድሜያቸው ከስድስት ወር በታች ሆኑ የጨቅላ ህጻናት ምግቦች ዱቄት ወተትን ጨምሮ ማለት ነው በሬዲዮ በቴሌቪዥን ና በኢንተርኔት ማስተዋወቅ አይፈቅድም። አስመጩ አካል የትኛውንም የመገናኛ ብዙኃን ፕሮግራም ስፖንሰር እንዳያደርግም ይኸው አዋጅ ያግዳል። በስጦታ መልክ ለእናቶች ምርቱን መስጠት ወይንም ስፖንሰር መሆን እንደማይቻልም አዋጁ ያስቀምጣል። ታዲያ ህጻናት እስከ ሁለት ዓመት ጡት እንዲጠቡ አዋጅ ጭምር እስከ ማውጣት የተሄደበትን መንግስታዊ ትኩረት ወላጆች ይበልጥ ሊያግዙና የእናትነት ኃላፊነታቸውን እንዲወጡ ይጠበቃል።